ባለፉት ጥቂት ዓመታት መንግስት በግብርናው ዘርፍ ላይ በትኩረት እየሰራ እንደሚገኝ በተደጋጋሚ ሲነገር ይሰማል። በግብርናው ከሚጠቀሱት ዘርፎች መካከል አንዱ የሆነው የንብ ማነብ ላይ እየተሰሩ ያሉ ስራዎች ቢኖሩም የፀጥታ ችግር መሰናክል እየሆነባቸው እንደሚገኝ በዘርፉ የተሰማሩ ወጣቶች ይናገራሉ። ከፀጥታው ችግር በተጨማሪም በቂ የገበያ ትስስር አለመኖር እንዲሁም የፋይናንስ አቅርቦት ውስንነት እንዳለባቸው ተናግረዋል። ገበያ እኛ ላይ ነጋዴዎች ነው የሚረከቡን። ምክንያቱም እኛ ባቀረብነው ልክ ውጤታማ ነን ብለን አንገምትም። ምክንያቱም ነጋዴዎች ይረከቡናል በዝቅተኛ ዋጋ ነው የሚረከቡን። ያ ፕሮጀክቱ በመኖሩ በራሱ አንደኛ ወጣቶችን ስልጠና ሰጥቶልናል፣ ሁለተኛ ደግሞ አስፈላጊ ለንብ አስፈላጊ ሆኑ ቁሳቁሶችን እያቀረበልን ነበር እና እነዚ ወጣቶች ስልጠና ከወሰሩ በኋላ የተሻለ ስራ መስራት ችለዋል። ይሄ ትልቅ ነገር ነው እኛ የምንቆጥረው ተጽዕኖ ግን ምንድን ነው? አሁን ትንሽ ከሴኩሪቲ ጋር ተያይዞ ችግሮች አሉ። ሰላም ባለመሆኑ ያው ተፋስራይ ለመስራት እንቸገራለን። እሱ ትንሽ ቻሌንጅ ነው። የንብ ማነብ ዘርፍ በአገር አቀፍ ደረጃ ከ7 እስከ 10 ሚሊዮን ለሚሆኑ ወጣቶች የስራ እድል የመፍጠር አቅም እንዳለው የተገለጸ ሲሆን አሁን በዘርፉ ተሰማርተው ያሉ ዜጎች ቁጥር ግን 2 ሚሊዮን አካባቢ እንደሚሆን ተነግሯል። ለዚህም ምክንያት ናቸው ተብለው ከሚጠቀሱት መካከል የግንዛቤ ውስንነትና በሚመለከታቸው አካላት ተገቢውን ትኩረት አለማግኘቱ ዋና ዋናዎቹ ናቸው ተብሏል። ቢኪፒንግ ጥሩ ነገሩ ምንድን ነው? ሁሌ ፕራይሱ እየጨመረ ነው። በጣም ተፈላጊ ነው ማር። የአገሪቷ ውስጥ ያለው ዲማንድ በጣም ብዙ ከመሆኑ የተነሳ ብዙ ገቢ ያስገኛል። ስለዚህ ትንሽ ካመረት ብዙ ገቢ ታገኛለህ። ስለዚህ እስከ ሰባት ሚኒመም ሰባት ሚሊዮን እስከ አስር ሚሊዮን ሊሄድ ይችላል። እንግዲህ እስከ ሰባት ሚሊዮን የሥራ ዕድል ሊፈጥር ይችላል። በጣም ዲሰንት የሚባል ጆብ ነው። ዲግኒፋይድ የሆነ ሁሉም ሰው ሊሰራው የሚችል ክብር ያለው ስራ ነው። ሴቶቹም ወንዶቹም ሊሰሩት የሚችሉት ስራ ነው። በገቢ ደረጃም ቤተሰብ ሊያስተዳድር ራሱን ችሎ ሊያስተዳድር የሚችል ነው። የግብርና ሚኒስቴር በኢትዮጵያ ውስጥ የሚመረተውን የማር ምርት በማሳደግ በያዝነው ዓመትም አጠቃላይ ከ260 ሺህ ቶን በላይ ማር ለማምረት ማቀዱን ገልጿል። የፀጥታ ችግሮች እንዳሉ ሆነው በዘርፉ የተሰማሩ አምራቾች የገበያ ትስስር እንዲፈጠርላቸው እየተሰራ ነው ተብሏል። ቀደም ሲል ኢትዮጵያን የአየር መንገድ ማር የሚያስገባው ከውጭ ነበረ። በአሁኑ ሰዓት ላይ ግን እሱን ተክተናል። ከውጭ የሚገባውን ምርት ተክተን በሀገራችን ማር እንዲጠቀሙ አድርገናል። ስለዚህ ከውጭ ወደ ሀገር ውስጥ የሚገባውን ምርት በማስቀረት በሀገር ምርት መተካት ጀመርንበት ሁኔታ ያለው ማለት ነው። ከዚህ ባሻገር እንግዲህ ኤክስፖርታችንን ማሳደግ ነው። ኤክስፖርት ስናድሳድግ አጠቃላይ ሀገራዊ ኢኮኖሚ ላይ ትልቅ ለውጦችን ትልቅ ድጋፍ እንደሚያደርግ ታሳቢ በማድረግ እየሰራን ያለ ነው። ይህን መሰረት ባደረገ በዚህ በጀት ዓመት አጠቃላይ የማር ምርታችንን 2296 ሺ ቶን ለማምረት እየሰራን ያለነው። ኢንተርናሽናል ሴንተር ኦፍ ኢንሴክት ፊዚዮሎጂ ኤንድ ኢኮሎጂ ከማስተር ካርድ ፋውንዴሽን ጋር በመተባበር በተለያዩ የአገራችን ክፍል የማር አምራች ወጣቶች ላይ እያከናወነ ባለው ስራ ላይ ያተኮረ ፓነል ውይይት የተካሄደ ሲሆን የፋይናንስ አቅርቦት ውስንነትና የግንዛቤ እጥረት አሁንም ዘርፉ በሚፈለገው መጠን እንዳያድግ እያደረጉ የሚገኙ ምክንያቶች እንደሆኑ በመድረኩ ላይ ተነስቷል።